ዋትን ነጋ ክረምቱን የወንዞች ሙላትን እንደዚሁም ደግሞ ድቅድቁን ጨለማ በሰላም ያሸጋገራቸውን ፈጣሪን ወይም ዋቃን ለማመስገን የኦሮሞ ሕዝብ ኢሬቻን ያከብራል። ኢሬቻ የአንድነት፣ የአብሮነት እንደዚሁም ደግሞ የሰላም በዓል ነው። ምስጋና የሚቀርብበት ለፈጣሪ ትልቅ ክብር የሚሰጥበት በዓል ነው። ይህንን በዓል መነሻ በማድረግ እንግዲህ በዓሉ ከመከበሩ ቀደም ብሎ በዚህ በኤግዚቢሽን ማዕከል የኢሬቻ ኤግዚቢሽን ባዛር ተከፍቷል። እኛም በባዛሩ ላይ ተገኝተን ይዟል ባዛሩ፣ እንደዚሁም ደግሞ ሸማቾችስ ምን እያገኙ ነው? አቅራቢዎችስ ለዚህ ለኢሬቻ በዓል ቀደም ብሎ በሰናዳው ኤግዚቢሽንና ባዛር ምን ይዘው ቀረቡ የሚለውን ሀሳባቸውን እንጋራለን። አብራችሁን እንድትቆዩ እንጋብዛለን። ሀሳባቸውን እንግዲህ በተከታይነት እናደምጣለን። ከዛ በፊት ግን እንጎበኛለን ዋትን ነጋ ጀን ዋትን ነጋ ጀን ወሪ ነጋ

ዝናብ ያራራቃቸው የወንዝ ሙላት ያላገናኛቸው የህብረተሰብ ክፍሎች ኢሬቻን ታሳቢ በማድረግ ይገናኛሉ። እንግዲህ ኢሬቻ ከድቅድቅ ጨለማ ከክረምት ወደ ብርሃን ወደ ብራ የምንሸጋገርበት ከመሆኑ ጋር ተያይዞ ወዳጅ ዘመድ እንደዚሁም ደግሞ ተራርቀው የነበሩ የቤተሰብ አባላት ለኢሬቻ አንድ ላይ ይሰባሰባሉ። ለዚህ በዓል በሚል እንግዲህ ሲሰባሰቡ ደምቀው ተውበው በሀገር ባህል ልብስ አሸብርቀው ይታያሉ። ኢሬቻ እንግዲህ ደምቀው የሚታዩበት ውበት የሚጎላበት የባህል አልባሳቶቻችን በይበልጥ በሸማቹ ዘንድ የሚሸመቱበትና ተለብሶ ተደምቆ የሚወጣበት በዓል ከመሆኑ ጋር ተያይዞ ይህንን የበዓል አልባሳት የሚያቀርቡ ዲዛይነሮቹ መሆኑ እንደዚሁም ደግሞ አቅራቢዎች ለዚህ ለኢሬቻ ኤግዚቢሽንና ባዛር ምን አይነት አዳዲስ ምርቶችን ይዘው ቀርበዋል፣ ገበያ ውስጥ ምን ይመስላል፣ እነሱ ውስጥ በዚህ ኤግዚቢሽንና ባዛር ላይ ተሳትፏቸው ከሸማች ጋር ያላቸው ግንኙነት ምን ይመስላል፣ እንደዚሁም ደግሞ ሸማቾች ስ በምን መልኩ ነው እነሱ ያቀረቧቸዋቸውን የበዓል አልባሳት እየሸመቱ የሚገኘው የሚለውን ከአቅራቢዎች ጋር ቆይታ አድርገናል። እንግዲህ እነሱን ሀሳብ እንጋራለን። አመሰግናለሁ። ከደረሰ እንኳን አብሮ አደረሰን። እስኪ በተለይ እንግዲህ ዛሬ ተገናኘን ነው የኢሬቻ ኤግዚቢሽን እና ባዛር ላይ ነውና አቅራቢ ኖት ወይም ደግሞ ነጋዴ ኖትና ይህ ኤግዚቢሽን እና ባዛሩ እንደናንት አይነት ሰዎች ምን አይነት ጠቀሜታ ይዞ ይመጣል ብሎ መውሰድ ነው? በጣም ደስ የሚል ነው። ትልቅ ጠቀሜታ አለው። የምናመርተውን ምርት፣ የሀገራችንን ባህል፣ የብሄር ብሔረሰቦችን ምርት አውጥተን ብዙዋኑ ባሉበት ቦታ ለማሳያት እድል ከፍቶልናል። የምንሰራበት ቦታ ላይ ውስን የሚፈልግ ሰው የሚመጣበት ነው። ይህ ቦታ ደግሞ ከተለያየ አካባቢ የሚመጣ ሰው እኛን አግኝቶ የሚያነጋግርበትና ምርታችንን አይቶ የሚጠቀምበት እድል ይዞልን መጥቷል። ኢሬቻ ባህል ይዘን የመጣ ነው። የአገር ባህል የኦሮሚያ፣ የጅማ፣ የወለጋ፣ የሀረር እና የጉጂ የተለያዩ አልባሳት ነው እዚህ ቦታ ላይ ይዘን የቀረብ ነው። ምክንያቱም ኢሬቻን በዓል ለማክበር የሚመጡ ሰዎች ደምቀው የሚታዩት በእንደዚህ አይነት የባህል ልብስ ስለሆነ ጊዜውን በማከለ መልኩ አዘጋጅተን የቀረብነው እንደምታዩት ማለት ነው። በጣም ጥሩ ነገር ይዞ ልን መጥተዋል። አንደኛ ባህላችን ለማስተዋወቅ እዚህ ቦታ ላይ ተገኝተን በተለያየ የወንድም የሴትንም ልብሶች ይዘን ቀርብናል። እዚህ ጋር ውጭ ላይም ደግሞ የኦሮሞ ባህል ድሮ የነበረበትን ነገሮችን ምናምን ይዞ ቀርበዋል። በብዛት በቃ ከክልሉ ጠቅላላ ከኦሮሚያ ክልል በሙሉ የተቆጣጡ ሰዎች የተለያየ ኦሮሚያን የሚገልጽ ነገር ይዞ ቀርባለሁ እና እኔም ደግሞ እንደምታይ የሴትንም የወንዶችንም አልባሳት እየቀርባለሁ። እስካሁን እንግዲህ በታሳ የጠበቅ ነው። ልንሸጥ እዚህ ጋር ምንድን ይፈጥራል? አሁን ጊዜ ህዝብሽ ላይ ባዛር ላይ መሳተፍ ለአንተ አንደኛ ለመታወቅ ሚሆ፣ ሁለተኛ ለገበያ ምንድን ይፈጣል ብያስባለሁ? ምን እያገኛለሁ? አንደኛ እዚህ ጋር ባህል እንዳልኩት አሁን ባህል ለማስታወቅ እዚህ ጋር ምናምን እንትን ተደርገዋል። አንደኛ ሁለተኛ ደግሞ የቢዝነስም እዚህ ጋር መቅረቡ በብዙ ዘንድ ምናምን እዚህ ጋር መታየት አሁን ባነር ምናምን ይዞ የቀረቡ ሰዎች አሉ። እኔ ባነርን አልለጠፍኩም እንጂ በባነር የቀረቡት አሁን አንደኛ ቢዝነሳችሁን እዚህ ጋር ያስተዋውቃሉ። አሁን እንደ እናንተ አሁን አይነት ምናምን በሚዲያ ምናምን ቀርቦ ምናምን እንደዚህ ነገር ምናምን ሲታይላችሁ ብዙዎቹ ዕድል ምናምን ይሰፋል፣ የቢዝነስም ግንዛቤም እያሰፋ ይሄዳል ማለት ነው። በክልል ውስጥ የሚገኙ የተለያዩ የሚዘወተሩ አልባሳት ይዛቸል ና ዘንድሮ ዲዛይን ምን የተለየ ነገር ይዛቸው ጨመራቸው ምን ይዛቸው መጣቸው? ዘንድሮ አምና በስፋት ስራ ውስጥ አልገባሁ። በዚህ አመት ነው የበለጠ የባህል አልባሳት ምንድን ነው ይዞ የሚመጣ እድል የሚለውን ነገር ከማጥናት የተነሳ ነው። በዚህ አመት የተዘጋጀውት እንዲሁ በጣም ረጅም አመት በዚህ በባህል ልብስ ልምድ ካላቸው ሰዎች ያገኘት ነገር ዘንድሮ የተለዩ ዲዛይኖችን ከኦንላይንም እያወረድን ነው እየሰራን ያለ ነው እና አብዛኛውን ወደፊት ሰፋ አድርገን ይህንን የባህል ልብስ እያስፋፋን መስራት እቅዶችን ይዘን ነው ያለ ነው። እንደ ጀማሪ ታዲያ የሰዎች አቀባበል በጣም ደስ የሚል ነው። በእውነት ለመናገር ጥሩ ነው። እንደውም ሰዎች ስልካችንን ወስደው ደውለው ያዙናል። ዲዛይን የራሳቸው የሚፈልጉትን ዲዛይን ይልኩልናል። ከሚገርመኝ ከውጪ ከዱባይ ዲዛይን ተልኮልናል አልባሳት ሰርተን የተወሰነ ዲዛይን ሰርተን ለሰዎች ሰጥተን ተልኳል። ይሄ ማለት ምንድን ነው? እድሉን ያመጣልን ይሄ ኢሬቻ ከሰዎች ጋር አሁን ለመገናኘት እድል ሰጥቶናል ማለት ነው። አሁንም የሚመጡ እንግዶች ሲኖሩ ከነሱ ጋር ኮሚኒኬት በማድረግ ገበያችንን ወደፊት በስፋት እንድንሰራ እድል ይዞልን መጥቷል። ኢሬቻ ው ከአምና እንግዲህ የተለያዩትን ዲዛይን ምን አድርጌ መጥቻሉ አምናና ዘንድሮ ምናምን ይለያያል። አምና ያቀረብኩትን ዛሬ ዘንድሮ ያላቀረብኩትን እየተጨመራ ዲዛይን ምናምን ተደርጎ መጥቷል። የወንዶች ላይ ለምሳሌ አዲስ ያመጣ አዲስ ያመጣው እነዚህ አሁን ለምሳሌ ይሄ እንደዚህ ጋር ያሉት አሁን እዚህ ጋር እዚህ ጋር ያሉት አሁን በጥልፍ ምናምን ያቀረቡት ልብሶች አሁን ይሄ አዲስ ነገር ነው። አምና ያላቀረብኩ ነገሮች ናቸው እነዚህ ያመጡት ነገር ይሄ ሁሉም ያቀረብኩት በቃ የአምና አይደለም ሁሉም የተለያየ ዲዛይን የምን ተደርጎ ነው የተቀረቡት። ይሄ ሪሽና ባዛር መኖሩ እንደው ለእናንተ በተለይ ለባህል አልባሳት ስራ ለተሰማራችሁ ግለሰቦች ፈጠራን አበረታቷል ብሎ መውሰድ ይቻላል? አዲስ ነገር ይዞ ለመምጣት ውድድር ውስጥ ከቷቸዋል። በጣም በጣም አሁን የጊዜ ሁኔታ አሁን የመስራ ቦታ ከእንደገና ይሄን በጣም ተደራጅቶ አንድ ላይ የሰሩት ልጆች በጣም ሰፊ ነገር ይዞ መጥቷል ያው ኑሯችን የተለወጠበት ነው አሁን በዚህን ሰዓት ከዋጋ አንፃር ከዋጋ አንፃር እንዴት ነው አልባሳቶቹ በተለይ ሸማቹ ሊደፍራቸው የሚችላቸው አይነት ናቸው ወይ ያው ተው ተው በአእምሮ ደምቆ በዓሉን ያከብራል መልበሱ አይቀርም እንደው ሰው መጥቶ የሚገዛው አይነት ነው አዎ ጥሩ ነው መቸስ ያንዳንዱ ሰው አቅም ይለያያል። የገንዘብ አቅም ያላቸው ሰዎች ጥራት ያለውን ኳሊቲ ነገር በውድ ዋጋት ገዝተው መጠቀም ይፈልጋሉ፣ እና መጥተው ኳሊቲ የሆነ ጥሩ ነገር ማግኘት አለባቸው። ከኛ እንደምታዩት ከሌላ ሱፎች ይለያል። ለምሳሌ ይሄንን እንዴት ስናገናኝ ያው ያው የምታየው ነገር አለ። ይለያያል አሰራሩ ማለት ነው። የሚሰራበት ሱፍ ኳሊቲ ይለያያል። ከዚህ የተነሳ የሚጨምረው ኮስት አለ ማለት ነው። ይሄ ብቻ ነው። ጨሌ ነገር አለው አንድ ላይ ነው። አምስት ሺህ ብር ነው ይሄ፣ አራት ሺህ ይሸጥ። ምክንያቱም የአንድ ሺህ ብር ልዩነቱ የጨርቁ ኳሊቲ ነው። ቲሸርት ስለምሳሌ ለወንዶች እስከ ስንት ይገኛል? ከስንት ጀምሮ እስከ ስንት ይገኛል የሚለውን እስ በተለይ አሁን ታዳጊዎችም ማድረግ የሚችሉት ነው። አዋቂዎች ማድረግ የሚችሉት ነው። ከእሱ ጋር ከመሆኑ ከመሆኑ ጋር ተያይዞ እንደው ሊሸምት የሚመጣ ሰው ከስንት ጀምሮ ማግኘት ይችላል ትንሹ ከአንድ ሺህ ብር የልጆች ደግሞ ከስድስት መቶ ብር ጀምሮ ማግኘት ይችላል። ማቴሪያሉ ምንድን ነው? እንደ አቅም እናዘጋጃለን። ያለበት አሁን እዚህ ላይ እንዳየ ነው። ዜብላብ ልዩነት አለው። ይህን ጨርቅና ይህን ጨርቅ ስናገናኘው አንድ አይደለም። ይሄ በጣም ሳሳ ያለ ነው። ይሄ ያው እንዲሁ ተመርቶ የሚገባው ከውጭ ነው። ይሄ ጨርቅ ማቴሪያሉ። ስለዚህ ዋጋው ግን በዛው መጠን ከፍ እና ዝቅ ያለ ነገር አለ ማለት ነው። ለወደ የሚሰራው ጊዜም ያው አስተዋጽኦ አለ። አዎ አዎ። ምክንያቱም አንድ ያው ባገዳን የኦሮሞን ባህል የሚያሳይ ነው። አሁን ይሄ ጅማ በእንደዚህ አይነት ሁኔታ ነው የምናቀርበው። ጅማዎች፣ ሌላ የጉጂ እዚሁ በእንደዚህ አይነት ጥለት ማለት ነው። መሀል ላይ ያለት ማለት ነው። ማቴሪያላቸውም ልዩነት አላቸው። አሁን ይሄ ስትሬች የሚያደርገው ነው፣ ለለባሽ በጣም ምቹ ነው። ይሄ ስቶክ ከሚባል ከሀገር ውስጥ ምርት የተዘጋጀው ዋጋውን በጣም ቀለል ያለ የሀገር ውስጥ ምርት ነው የሚጠቀመው ብዙ ምክንያቱም ትንሽ የአቅም ሁኔታ ሲሰው ጥራት የሆነ ነገር ሆነ ኳሊቲ ነው ብሎ የሚያምንበትን ነገር ለማሳየት ነው የምንቀላቅለው እንጂ አብዛኛውን የምናበረታታ ሀገር ውስጥ ምርት ነው እኛ ማንጠቀመውን ማንጠቀመው ዝቅተኛ ዋጋ የሚባለው አሁን እስከ 1300 ሺ ምናምንም አለ። ከፍተኛ ደግሞ እኔ ጋር ያሉት እስከ 2000 በጥልፍ የተሰሩት አሉ። እነዚህም አሁን ጠይቆ ምናምን አምና ምናምን 800፣ 1000 የነበረ 200 ጭማሪ 300 ጭማሪ ምናምን ስለተገኘበት እኛም የቀነስን የሸጥ ነው። አሁን እንግዲህ ባሉን ለብሶ ምናምን እንዲውል ሰዎችን ግንዛቤ ውስጥ አስገብተን እንደዚህ እየሰጭ ነው፣ ሰው በአቅሙ ማግኘት እንዲችል አድርገን ነው ያዘጋጀ ነው። እና ያን ይል የተጋነነም አይደለም። ዋጋው በጣም ፌር ነው። ፍላጎት በጣም እየጨመረ የመጣበት ጊዜ ነው። በተለይ ወጣቱ አሁን የሀገሩን ባህል ለማሳየት የሚጥረው ጥረት በጣም ደስ የሚል ነው። ይሄ ደግሞ የሀገር ፍቅርን ነው የሚያሳየው። ስለዚህ በአቅማቸው ሲያገኙ ተደስተው ነው ያንን አልባሳት ልብሳታው አደለ የሚለብሱት። የሀገራቸውን ባህል ለማድመቅ ሲሉ የሚያደርጉት ጥረት ደግሞ እኛን እያበረታታን ነው ያለው እና ጥሩ ነው ዋጋው በጣም ስለዚህ ሁሉን የሚያማከል ነው ከታዳጊ ግን እስከ አዳጊዎች እስከ አዋቂ ድረስ ይዛችሁ ቀርባችኋል ሰውም እየመጣ ነው በጣም እየመጣ ኢሬቻን መሰረት በማድረግ በተሰናዳው ኤግዚቢሽንና ባዛር የተለያዩ አልባሳቶች ቀርበዋል በተለይ ደግሞ አቅራቢዎች ቀደም ብለው እንደገለጹልን ለአለባበስ ቀላል የሆኑ ምቹ የሆኑና እንደዚሁም ደግሞ በአዳዲስ ዲዛይኖች የተዋቡ አልባሳት ለዚህ ኤግዚቢሽንና ባዛር ቀርበው ሸማቾችም እየተገበያዩ ይገኛሉ። ሸማቾችን ሀሳባቸውን ጠይቀ ነበረ። ከአምና አንጻር የተሻለ ዲዛይን እንደዚሁም ደግሞ ለአለባበስ ምቹ የሆኑ ቀላል ሳቢና እንደፈለጉ ሰውነታቸው ላይ ልክክ ብለው የሚታዩ አልባሳትን እንዳገኙ አስተውልናል። ከዋጋ አንጻርም ከባለፈው አመት በተወሰነ ደረጃ ጭማሪ ቢኖረውም ግን ደግሞ ያን ያህል የከፋ አይደለም፣ ደፍሮ ለመግዛት ወደ ኋላ የሚያስብል አይደለም እና ስለዚህም እየገዛ እንገኛለን ሲሉ ነው ሀሳባቸውን እየገለጹ። ጥሩ ጥሩ እቃዎች ተገኝተዋል። በእርግጥ እኔ የወንዶችን አልባሳት ለማየት ነው የመጣሁት። ከአምናው ይልቅ በእርግጥ ገና ጠዋት ቢሆንም የተሻሉ አልባሳቶች አሉ። እነሱ ዞር ዞር እያልኩኝ እያየሁኝ ነው። አዎ ጥሩ ጥሩ የተለዩ ዲዛይኖች አሉ። ከእቃው ቅርቦቱ አንፃር ሁሉም ደስ ይላል። እኛ ልንጎበኝ ነው የመጣ ነው። በዚህ አጋጣሚ ይህን እድል አግኝተን ይህንን ማየታችን እራሱ በጣም ደስ ብሎናል። በጣም ጥሩ ነው የቀረበው። እቃዎቹ ምርጥ ምርጥ እቃ ነው። ሰው የሚፈልገው ሁሉም የተሟላ ነገር ነው። እኛ የምንፈልገውን ነገሮች እስከቀረቡልን ድረስ እኛ የምንደሰተው እኛ የምንፈልገው ነገሮች ነው እና በጣም ደስ ይላል። አመት በዓሉንም አስመልክቶ እሬሳ ነው የበዓል አልባሳት። አሁን ለምሳሌ አንድ እሬቻን አስመልክቶ ነው። በቃ የኛ የኛ የምንለው ነገር ነው ወደ ኋላ የቀረብን ነገር ዛሬ ወደፊት ስናየው በጣም ደስ ብሎኛል። እዚህ ውስጥ ያየዎች ነገሮችን ሁሉ ማለት ነው። ለምን ብዙ ወደኋላ ቀርተን ነበረ፣ ብዙ እንትን ነበሩ። ዛሬ በጣም ውስጤ በጣም ነው የተደሰተው። ሁሉ ነገር አለ እዚህ ቀርቧል። ያው እንግዲህ እዚህ ጋር እኔ ይሄ ነገር ያስፈልገኛል ብዬ ደምቄበት አክብሬበት የሚወጣበትን የማገኘውን እዚህ ያገኘሁት ዛሬ ነኝ። በጣም ደስ ይላል፣ በጣም ያምራል። ያቀረባችሁት አቅርቦት ማለት ነው። በጣም ውብ ነው፣ ሁሉ ነገር አለ እስከ ከልብሱ ላንሳልክ። ልብሱ አለ መነሻው ልብሱ ነው። ከዛ ደሞ ውበቱ አለ ይዘካ ብረክ የምትሄደው ውበት አለው እና ብዙ ያምራል። በጣም ደስ ብሎኛል። እኔ አንዳንድ ነገሮችን እያየሁ ነው። አልባሳትን እያየሁ ነው። ባርኔጣዎችን እያየሁ ነው። እነዚህ ከኦሮሞ ባህል ጋር የተያያዙ ምልክቶች ያሉባቸውን ነገሮች እያየሁ ነው። ቆንጆ ነው። ገና መምጣቴ ነው እና እንዲህ አይነት ኤግዚቢሽን ባይተቤ የመጀመሪያው ይመስለኛል አላውቅም፣ አምናካቻ ምናምን እንደሆነ እና ከውጪ ነው የመጣሁት። ባይ ዘ ወይ እኔ ከዚህ አይደለሁም እና ከካሊፎርኒያ ነው የመጣሁት እና በጣም ደስ ብሎኛል። ሳይሆን ቆንጆ ነገር ነው እንደ ባህሉ በማስታወቅ የበለጠ የባህል አልባሳት እንዲዘወተሩ ከማድረግ ጋር ተያይዞ ምን ጥቅም ይኖራል ያለው ይላሉ። ይሄ ቆንጆ ነው ቆንጆ ነው። ራሴን እኮ ማወቅ ነው ስም አልባሳቱን ማ፣ አሁን ይሄም ባርኔጣ፣ ይሄ እነዚህ ባርኔጣዎች በጣም ቆንጆዎች ናቸው። በተለይ በዚህ በምዕራቡ ብትሄድ ቆንጆ በርኔጣዎች በየመንገዱ በየከተማው ሲሸጡ ታያለና እነዚህን በርኔጣዎች በዛ መልክ አቅርቦ መሸጥ ሰው ራሴንም እወቅ ነው እኮ ባይተ መማር እኮ ራሴን ማወቅም ነው፣ ሌላ ነገር አይደለም። አዲስ ነገር ማየት ብቻ አይደለም መማር እና ይሄ ህዝቡ ራሱ እንዲያውቅ ማድረግም ትልቅ አስተዋጽኦ አለው ብዬ ገምታለሁ። ስለዚህ ሬቻ ቀን ተውም እና ደምቆ እና ይወጣል እና እንግዲህ ሬቻን እያየሁት ነው አየዋለሁ እንግዲህ እሬቻ ይሄኛው የአዲስ አበባው እሬቻ አለ፣ ሌላው ደግሞ የብሾፍቱ አለ። እሬቻ መሰረት በማድረግ የተሰናዳው ኤግዚቢሽንና ባዛር ከአልባሳት በተለያዩ ዲዛይን ከተዋቡ ልብሶች በተጨማሪ እንደምትመለከቷቸው የተለያዩ የባህል መገልገያዎችም በዚህ ኤግዚቢሽን ላይ ይገኛሉ። እንግዲህ እነኚህ የባህል መገልገያዎች የተለያየ አይነት ግልጋሎት ይሰጣሉ። ውብ ናቸው፣ ይማርካሉ፣ የገዥኑን ቀልብ ይስባሉ። እንግዲህ እኔም እንኳን ሳያቸው በጣም የወደድኳቸው ናቸው። ለመሆኑ እነኚህ የባህል መገልገያዎች ምን አይነት አገልግሎት አላቸው? ምንስ ይጠቅማሉ? የሚለውን ከአቅራቢዎቹ ጋር ቆይታ እናደርግበታለን። እነሱም እንግዲህ የተለያየ ጥቅም እንደሚሰጡ እንደሚገልጹልን ተስፋ አድርጋለሁ። ለማንኛውም ምን ይጠቅማሉ እንሰማለን እነዚህ ወደ አርሲ አካባቢ ወደ አርሲ ልጣ አካባቢ ለምግብ መብያ እና ለወተት መጨ የሚሆኑ ናቸው። ይሄኛው ሰበር ይባላል። በዚህኛው ወህት ነው ለመጠጣት ይጠቀማሉ። በዚችኛው በኩል ይከፈትና ይሄ እዚህ ውስጥ ይታለባል። ከዛ በኋላ በዚችኛው በኩል ይጠጣል ማለት ነው። ይሄኛው ቆሪ ይባላል። ምንድነው ጠቅመው ምግብ መቢያ እንትን ነው። ልክ እንደ ጩኮ ገንፎ ፊን ያሉ ምግቦችን በዚህ ይደረግና ሰዎች ሰብሰብ ባሉበት ቦታ ላይ እንዲበሉበት ይቀርብላቸዋል። በዚህኛው አድርገው ሞቃ ይባላል። በዚህ ልክ እንደ ማንኪያ የጠቅመው ይሄኛውም በዚኛው ይበላሉ ማለት ነው። ይሄኛውም ልክ እንደዚሁ ነው። ሳይዙ ነው የሚለያየው። ሶ ላይክ በዚኛው ተለቅ ያለ ነገር ብዙ ሰው ካለ በዚኛው በዛ ይላል። ይሄኛው ትልቅ ይላል። ከስሩ ሰፋ ይላል። ለዛ ነው እንጂ ሁለቱ እንደሴ ናቸው። ሸማች በእንትን፣ እኛም ከሰው ተቀብለን የመጣ ነው። ሶ በእዛዝ ነው የምንሰራው። ሰው ይመጣል። ከዛ በኋላ ይሄን ያህል እንፈልጋለን ይሆናል። ከዛኛም ደግሞ ምን ያህል እንደሚፈልጉ እናስረክባለን። ሶ ለምግብ ቤት ያቀረቡናሉ ልክ እንደ ጌጥ ነው እንዲቀመጥ። ከዛም በኋላ ደግሞ ለብዛት ለመሸጥም ብለው አንድ ሰው መጥቶ ጠይቆናል። ሶ እነሱ እነሱ ተቀበለናል። እነዚህ ይሄ ባህሉ ፈልጣለ ነው የሚባለው እና በገንፎ ይበላሉ። ይሄ ደግሞ ቆሪ ነው የሚባለው። ቁሪ ደግሞ። ጋንፎ ጩኮ ምናምን ተረከበታል። አዎ ኢሜል ምን ያል ቀን በኋላ ጋንፎ ካንድ ቀን በኋላ ያኛው ደሞ ሁለት ወርም አንድ ወርም ይቆያል። ጩኮ ማለት ነው ወሰት ይጨምራልና እንትኑ ቦታ ከተዘጋጀ በኋላ ከዚህ ይቀዱ ይጠጣሉ ማለት ነው እና ኡርጎም ይደረጋል። ይሄ ደግሞ እንትን ነው የሚባለው፣ ቡንጌ ነው የሚባለው። ቡንጌ ነው የሚባለው። አዎ፣ እና ነው ከነሱ ጋር ነው የሚለበሰው ልብስ። አዎ፣ ልብሱ ከተለበሰ በኋላ ሲንቄ ምናምን ይዞ እንደዚህ ይዞ ይሄዳሉ ማለት ነው እንጂ ደረቅ ነገር ከተጨመረ ነው እንጂ ምንም አይጨመርም ማለት ነው። ለመያዝ ብቻ ነው። ይሄ ደግሞ ቦራቲ ነው የሚባለው። ቦራቲ ቦራቲ ነው እና እንደ ትራስ የሚሆናል። በቃ እንደዚህ ይዞ ይሄዳሉ ማለት ነው። እና ለጌጥም ይቀመጣል። ለጌጥ ቤት ውስጥ መቀመጥ ይችላል። አዎ እና ትራስ ምንድን ነው? ትራስ ነው። ለትራስ መጠቀም ይቻላል። አዎ በእኛ እንደዛ ነው። በትራስ ነው የምናውቀው። እንደዛ ነው። አቆሪ ነው ቆሪ ነው። አንድ ናቸው በቃ ይሄ ደግሞ አሁን ማን ልዩነቱ ምን እንደሆነ ታውቃለ? ይሄ ደግሞ አርሲ ነው። አርሲ ደግሞ ከነሱ ጋር ነው፣ ምን ለበሰው ማለት ነው። ይሄ አርሲ አው፣ ይሄ ያርሲ ነው። እሺ፣ ይሄ ደግሞ አባገዳ ነው። ለብቻ ነው ማለት ነው። ሁሉም ሴቷናት፣ አው፣ ሁሉም ይሄ አው፣ አባገዳና አርሲ ለብቻ ስለሆነ አው፣ አደሲንቄ ልጆቹም ችግር የለም ወጣቶቹ ማለት ነው። 4500 ብር 4500 ብር ይቀነሳል። እነዚህ ከእነዚህ ጋር ነው የምንለብሰው። ጫሌ ነው ጋር ማለት ነው። እነዚህ ደግሞ አንገቶች ላይ ማለት ነው። ከእነዚህ ነው እንደዚህ ነው የሚደረጉት። ይሄም ለብቻ ይሄም ለብቻ ማለት ነው። ይሄ ለዚህ ይሄ ደግሞ ለአንገቱ። ስለዚህ አንቺ የባህል መገልገያ ቁሳቁሶችን አብዛኛዎቹ ጩኮ የሚደረጉበት ወተት የሚደረጉበት እነዚያ ናቸው ይዤ መጣሁት። ገበያው ምን ይመስላል? ባዛሩ እንዴት ነው? ጥሩ ነው። ሰው እያየ ነው እየገዛ ነው እየገዙ ነው። ምንም አይልም። አሪፍ ነው። ለኛ፣ አንድ ለወጣቱም ስራ ላጣውም አንድ የስራ እድል ይፈጥራል። ሁለት ደግሞ የማይታወቁ ባህሎች ነው ያወጣል። ብዙ ጊዜ እነዚያውን የወጡ እንትኖች አይደሉም። ብዙ ጊዜ ብዙ ቦታ አይታዩም። ብዙ ጊዜ ሄደናል። እንደዚህ ኢሬቻ ኤግዚቢሽን ምናምን ሲኖር ጊዜ እንሄዳለን እና እነዚህም ብዙ ቦታ እናያቸውም። ሌሎች ሌሎች ነው የምናየው። ደግሞ ዘመናዊ ሆኖ የመጡት ነው የምናየውና የተደበቁትን የድሮዎቹንም ደግሞ የማሳየት እድልን ያመጣል። ሞር ባህል እንዲታይ ሞር ዝቡ እንዲያውቀው ያደርጋል። ለኢሬቻ እንግዲህ ይህን ባዛር ስናዘጋጅ የትኛውም ማህበረሰብ ራሱን የሚገልጽበት አንዱ ምክንያት የባህል አልባሳት ነው። ባህል አልባሳት የሕዝቡን ማንነት፣ የብሄሩን ማንነት ስለሚገልጸው የኦሮሞ ብሄር አለባበሱ የሚገለጸው በዚህ ባህል አልባሳት ስለሆነ ባዛሩ ሬቻ ባህልን ባህልን ምክንያት በማድረግ የተዘጋጀ ነው። እስኪ እንግዲህ ለስንት ቀን ይቆያል? ምን ያህል ድርጅቶች ናቸው የገቡት? ምን ምን ስ ለሚለው እናንሳ። ግሽ ነው ይሄ ባዛር ለአንድ ሳምንት ነው የቆየው፣ በ19 ነው የተከፈተው ከ19 ጀምሮ እስከ 23 ይቀጥላልና እዚህ የተሳተፉት በባህል አልባሳት የሚያመርቱ የእርሻ ልማት፣ ኢንዱስትሪ እና የማዕድን ልማት ላይ የተሳተፉ ባለሀብቶች እዚህ አምጥቶ ራሳቸውን እንዲያስተዋውቁ እንዲሁም ደግሞ በዚህ ኢሬቻ ባህልን ብክናት በማድረግ ምርታቸውን እንዲሸጡ ጋብዘናቸው እዚህ አምጥቶ ምርታቸውን እያስተዋወቁ ይገኛሉ። ባህል አልባሳት እንግዲህ ተጠቃሚው ሲኖር ነው። ተጠቃሚው ደግሞ እሬቻ ሲከበር የኦሮሞ ሕዝብ ወደ እሬቻ ወይም ወደ መልካ ሲሄድ ባህል አልባሳቱ ነው ለብሶ የሚሄደው። ስለዚህ ብዙ ፍላጎት አለው ማለት ነው። ስለዚህ እዚህን ባህል አልባሳት የሚያመርቱ ጥቃቅንና አነስተኛ ማህበራት እዚህ አቅርቦ ሲሸጡ በብዛት ስለሚሸጡ ተጠቃሚ ይሆናሉ። ስለዚህ አሁን እሬቻ እዚህ ሆራ ፊንፊኔ ላይ ስለሚከበር እዚህ በብዛት ህዝብ ስለሚመጣ በብዛት ይሸጣሉ ማለት ነው። ከባህሉ አልባሳቱ ከማሳደግ አንጻር በተለይ አሁን አቅራቢዎቹ ከሚገጥማቸው ወይም ከሚያገኙት የኢኮኖሚ ተጠቃሚነት ባለፈ ራሱ የባህል አልባሳቱ ከማሳደግ አንጻር ምን አይነት አስተዋጽኦ ሊኖር ብሎ እንግዲህ በባህል አልባሳት ማደግ የሚችለው አንደኛ ተጠቃሚ ሲኖር ነው። ተጠቃሚው ደግሞ በየጊዜው ዲዛይኑ በተለያየ በእድገቱ በሚመጥን ሁኔታ በተለያየ ነገር ስለሚያድግ አሁን ባህሉን በደንብ ያስተዋውቃል። በዚህ መሰረት ባደረገ ደግሞ ተጠቃሚውም እንደዛው እየተጠቀመ ወደፊት ለማሳደግ በጣም ጥቅም አለው ማለት ነው። እንግዲህ ባህልን ምክንያት በማድረግ ዋጋ የመጨመሩ ሁኔታዎች አንዳንድ ጊዜ ይኖራሉ። ይህንን ሳያስቡ የሚያቀርቡ አምራቾች ህዝቡ በነፃነት ገብቶ ገዝቶ እንዲጠቀሙ ለሁሉም ግንዛቤ ተሰጥቷል። ሁሉም ደግሞ ባዱ በኖርማል ዋጋ ሽጦ ህዝቡ እንዲለብስ እንዲያስተዋውቅ ለወደፊትም ለባህል እድገቱ ጥቅም እንዲያገኝ እንደዛ ሁሉም ግንዛቤ እያገኘ ይገኛል። ማትን ነጋጅን እንግዲህ ተመልካቾቻችን፣ በኤግዚቢሽን ማዕከል ኢሬቻን መሰረት በማድረግ የተሰናደው ኢሬቻ ኤግዚቢሽንና ባዛር የተለያዩ ግብአቶች ቀርበውበታል። የባህል አልባሳት አሉ። አምረው ተውበው ዲዛይነሮችም አምና በተሻለ መልኩ አሻሽለው ይዟቸው የቀረቡትን አልባሳትም ተመልክተናል። ከዛ ባለፈ ደግሞ ቀደም ብለን እንደተመለከት ነው የተለያዩ የባህል መገልገያዎችም አሉ እነኚህ የባህል መገልገያዎች ለቤት ውስጥም ለማስቀመጥ እንደዚሁም ደግሞ ባህላዊ ምግቦችንም ከቦታ ቦታ ለማንቀሳቀስ የሚረዱ ናቸውና እነኚህም በኤግዚቢሽን አባዛሩ ይገኛሉ። ከዛ በተረፈ ደግሞ የግብርና ምርቶችም ለሸማች ቀርበዋል። ይሄ ኤግዚቢሽን እንግዲህ ከ19 ጀምሮ ከመስከረም 19 ጀምሮ ተከፍቷል። ለሳምንት ቆይታ ይኖረዋል። በቀጣዮቹ ቀናትም ክፍት ሆኖ ስለሚቆይ ሸማቾች እየመጣችሁ ያሻችሁን በወደዳችሁት መልኩ ከፈለጋችሁ አልባሳቱን ካልሆነም ደግሞ የባለ መገልገያዎቹን መግዛት ትችላላችሁ ኑ ሸምቱ እንደዚሁም ደግሞ ተገበያዊ የሚለውን ለመግለጽ እንወዳለን እንግዲህ መልካም የኢሬቻ ባህል እንዲሆን ጋበዝኩኝ እኛ እዚህ ላይ ቆይታችን ያበቃል መልካም ጊዜ ይሆንላችሁ ማትን ነጋጅን ዋትን ነጋጅን ወር ነጋጅን ብይ ነጋጅን